በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መስከረም 25 የሚነበብ ስንክሳር፣ እረፍቱ ለዮናስ ነቢይ መስከረም 25። በዚች ቀን ታላቅ ነቢይ ዮናስ አረፈ። ይህም እውነተኛ ነቢይ ዮናስ የሲዶና ክፍል በምትሆን ሰራብጣ በምትባል አገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስም ከሙታን ለይቶ ያስነሳው ኤልያስንም ያገለገለውና የትንቢት ጸጋ የተሰጠው ነው። ከዚህም በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ አገር ሂደህ አገራችሁ እስከ ሦስት ቀን ድረስ ጠፋለች ብለህ አስተምር ብሎ አዘዘው። እግዚአብሔርም ይህንንም ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ። እግዚአብሔር ሊያጠፋቸው ቢወድ ኖሮ ሂደህ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር መሐሪ ነውና ሲምራቸው፣ እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል ፈራለሁ። ከቶ ትምህርቴን አይቀበሉኝም ወይም ይገድሉኛል። ወደዚያች አገር አልሄድም። ወደዚያች አገር ሄጄ እንዳላስተምርም ከእግዚአብሔር ፊት ብኮበልልና ብታጣ ይሻለኛል አለ። ወንድሞች ሆይ፣ ከፈጣሪ ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋልን? ይህስ ዮናስ የእስራኤልን ልጆች ከሚያስተምሩ ነቢያት ውስጥ ቢሆን ይህንን አያውቅምን? ነገር ግን ከእግዚአብሔር በረቀቀ ጥበቡ ይህንን አደረገ እንጂ የዮናስ በአሳን በሪሆድ ሦስት መዓልት ሦስት ለሊት አድሮ ከዚህ በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከአሳን በሪሆድ ያለምንም ጥፋት እንደወጣ እንዲሁ መድኃኒታችን ያለመለወጥ ተነስቷልና። እንዲሆነ ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ አገር ሊሄድ ተነሳ። ወደ ኢዮጴ አገርም ወርዶ ወደ ተርሴስ አገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። ከእግዚአብሔር ፊት ኮብልሏልና ከእነርሱ ጋር ወደ ተርሴስ የሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ነፋስ ወደ ባሕር አመጣ። የባሕሩ ማዕበል ከፍ ከፍ አለ። መርከባቸውም ሊሰበር ቀረበ። ቀዛፊዎችም ፈርተው ወደ ጣዖታቸው ጮኹ። መርከባቸውም ይቀልላቸው ዘንድ ገንዘባቸውን፣ እቃቸውን አውጥተው ወደ ባሕር ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሰሐምሩ ወርዶ ተኝቶ ያንኮራፋ ነበር። መርከቡንም የሚቀዝብ ቀዛፊ ወደ እርሱ ወርዶ ምን ያስተኛሃል? እንዳንሞት እግዚአብሔር ያድንን ዘንድ ተነስተህ የፈጣሪህን ስም ጥራ አለው። ይህች መከራ ያገኘችን ስለማናችን ማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳቸውን እጣ ዕጣ እንጣጣል ተባባሉ። በተጣጣሉም ጊዜ እጣ በዮናስ ወጣበት። እርሱም ይህች መከራ ያገኘችን በማናችን ኃጢአት እንደሆነ ንገረን። አንተስ የምታመልከው ምንድነው? ከወዴትስ መጣ? ሀገርህስ የት ነው? ወዴትስ ትሄዳለህ? ወገንህስ ማን ነው? አሉት። ዮናስም እኔስ የእግዚአብሔር ባሪያ ዕብራዊ ነኝ። ፈጣሬም ምድርንና ሰማይን ባሕሩን የብሱን የፈጠረ እግዚአብሔር ነው አላቸው። እነዚያም ሰዎች ታላቅ ፍርሃትን ፈርተው ምን አድርግሃል አሉት። እርሱ ነግሯቸዋልና ከእግዚአብሔር ፊት ኮብልሎ እንደሄደ እነርሱም አወቁት። ባሕሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባሕሩ ይተወን ዘንድ እንግዲህ ምን እናድርግህ አሉት። ዮናስም አንስታችሁ ወደ ባህር ጣሉኝ፣ ባህሩም ይተዋችኋል። ይህ ታላቅ የማዕበል ሞገድ የመጣባችሁ በእኔ ምክንያት እንደሆነ አውቃለሁ አላቸው። ባህሪቱ ትታወካለችና ማዕበሊቱም በእነሳቸው ትነሳለችና፣ እነዚያ ሰዎች ወደ ምድር ሊመለሱ ወደዱ፣ ነገር ግን ተሳናቸው። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ ስለዚህ ሰው በእውነት ልታጠፋን አይገባህም፣ አቤቱ እንደ ወደድክ አድርገሃልና የጻድቅ ሰው ደም አታደርግብን አሉ። ከዚህም በኋላ ዮናስን አንስተው ወደ ባህር ጣሉት። ባህርም ድርጓዋን ተቀብላ ጸጥ ጣለች። እነዚያም ሰዎች እግዚአብሔርን ፈሩት፣ ለእርሱም መሥዋዕትን ሰዉ፣ ስዕለትንም ተሳሉ። እግዚአብሔር ታላቅ አሳ አንበሪንም ዮናስን ይውጠው ዘንድ አዘዘው። ዮናስ በአሳ አንበሪ ሆድ ሦስት መዓልት ሦስት ሌሊት ኖረ። ዮናስም በአንበሪ ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህም በኋላ በነነዌ አገር በኩል የአሳ አንበሪ ዮናስን ወደ የብስ ምድር ተፋው። የእግዚአብሔርም ቃሉ ዳግመኛ ወደ ዮናስ መጣ። ቀድሞ አስተምር ብዬ እንደነገርኩ ወደ ታላቂቱ የነነዌ አገር ተነስተ ሂድ አስተምራቸው አለው። ዮናስም እግዚአብሔር አስተምር ብሎ እንደነገረው ተነስቶ ወደ ነነዌ ሄደ። ነነዌ ግን ለእግዚአብሔር ታላቅ አገር ናት። በዙሪያዋ ያለ ቅጽርም ከበር እስከ በር ድረስ በእግር የሦስት ቀን ጎዳና ነው። ወደ ከተማም ሊገባ ደርሶ የአንድ ቀን መንገድ ሲቀረው ነነዌ እስከ ሦስት ቀን ትጠፋለች ብሎ አስተማረ። የነነዌ ሰዎች በእግዚአብሔር ቃል አመኑ። ጾምንም እንጹም ብለው አዋጅ ነገሩ። የክት ልብሳቸውንም ትተው ማቅ ምንጣፍ ትልቁም ትንሹም ለበሱ። የነነዌ ንጉሥም ይህንን ሰምቶ ከዙፋኑ ተነሳ። ልብሰ መንግሥቱንም ትቶ ማቅ ለበሰ። በአመድ በትቢያም ላይም ተቀመጠ። ሰዎችም ቢሆኑ ከብቶችም ምንምን አይብሉ፣ ትልልቆችም ትንንሾችም አይጠጡ፣ እንስሶችም ወደ ሳር አይሰማሩ ውሃም አይጠጡ ብሎ አዋጅ ነገረ። እግዚአብሔር ከክፉ ሥራቸው እንደ ተመለሱ አይቶ በእርሱ ላይ ያደረገው ዘንድ ከተናገረው ክፉ ነገር ተመለሰ። በእርሱ ላይም ክፉ ጥፋትን አላደረገም። ዮናስም ጽኑ ሐዘንን አዘነ። ወደ ፈጣሪው እግዚአብሔርም እንዲህ ብሎ ለመነ። ጥንቱን በአገሬ ሳለው እንዲህ ብዬ የተናገርሁ አይደለሁም ምን። አንተ የቅርባይ ርኅሩህ፣ ከመዓት የራቅ፣ ቸርነትህ የበዛ፣ እውነተኛ የሆንክ ክፉ ነገርን ከማምጣት እንድትመለስ አውቃለሁ። ስለዚህ ከአንተ ኮብልዬ ወደ ተርሴስ ሄዱ። ነቢዬ ሐሴት እየተባልኩ ከመኖር ሞት ይሻለኛልና አቤቱ አሁን ነፍሴን ከሥጋዬ ለያት አለ። እግዚአብሔርም ዮናስን በዚህ ነገር አንተ እጅግ ታዝናለህን? አለው። እርሱም አዎ ናዝናለሁ አለ። ከዚህም በኋላ ዮናስ ከከተማ ወጥቶ ከከተማው ውጭ ተቀመጠ። ጎጆም ለራሱ ሠራ። በአገር ላይ የሚደረገውን ነገር እስኪያይ ድረስ ከላይዋ ስር ተቀመጠ። ይህ በቅል ዘንድ በዮናስ ራስ ላይ ይሸፍነው ዘንድ እግዚአብሔር ቅልን አዘዘ። ቅሉም በዚያን ጊዜ በቅሎ የዮናስን ራስ የፀሐይ ትኩሳት እንዳያሳምመው በዮናስ ራስ ላይ ሸፈነው። ዮናስም በቅሊቱ መብቀል ታላቅ ደስታ ደረገ። እግዚአብሔርም በማግስቱ ትሉ ይምጣ ቅሉንም ይምታ ብሎ አዘዘ። ቅሊቱንም ቆረጣ፣ እርሷም ደረቀች። እግዚአብሔርም ፀሐይ በወጣ ጊዜ የሚያቃጥል ሐሩር ያለበት ነፋስ ይምጣ ብሎ ዳግመኛ ማዘዘ። ነፋሱም መጥቶ የዮናስን ራስ አሳመመው። እርሱም አእምሮውን እስከ ማጣት ደርሶ በልቦናውም ተበሳጭቶ ከመኖር ሞት ይሻለኛል አለ። እግዚአብሔርም ዮናስን በቅሊቱ መድረቅ እጅግ አዘንክን አለው። እርሱም አዎን፣ ልሙት እስከ ማለት ደርሻ አዘንኩ አለ። እግዚአብሔርም አንተስ በአንዲት ሌሊት በቅላ በአንዲት ሌሊት ለደረቀች ውሃ ላላጠጣሃት ላልደከም ክባት ቅል ታዝናለህ። ቀኝና ግራቸውን ላለዩ ከአስራ ሁለት እልፍ የሚበዙ ሰዎች እንዲሁም ብዙ እንሰሶች ላሉባት ታላቅ አገር ለነነዌ እኔ አላዝንላትምን? ከበደሉ ተመልሶ ንስሐ ለሚገባ እኔ መሐሪና ይቅር ባይነኝና አለው። ከዚህም በኋላ ዮናስ ተነስቶ ወደ አገሩ ተመልሶ በሰላም አረፈ። መላው ዕድሜው 170 ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የቅዱሳን መታሰቢያ በዝች ቀን የፎቅ የዮሐንስ የእንድራዎስ የጴጥሮስ የጳውሎስ የእንጦንስና የበርባራ መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሙጻ ክረምት። በዝችም ዕለት የክረምት መውጫዋ ሆነ። አስጀምሮ ላስፈጸመን ለሉል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መስከረም 25 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ።